ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል፣ አህያ ደግሞ አይደለም፣ ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና፣ አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው፣ እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ ራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና፣ እየፈነጠዘች ሄደች። ነብር ጠየቀ፣ አያ አንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ? ብሎ ጠየቃቸው። አያ አንበሳም መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና፣ አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳ አንቺ ያልሺው ትክክል ነሽ፣ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና፣ እያ እየፈነጠሰች ሄደች። ነብር ጠየቃ፣ አያንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ? ብሎ ጠየቃቸው። አያንበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩን ሲጠይቃቸው አህያ ቀድማ ታወራለችና፣ አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ ራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ፣ በማለት ለነብር ለሶስት ቀናት እንዳያወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ፣ አያንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በሌላ ያስተላልፋሉ? ብሎ ጠየቃቸው። አያንበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና፣ አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳ አንቺ ያልሺው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳያወራ ተፈረደበትና፣ አህያ እየፈነጠዘች ሄደች። ነብር ጠየቃ፣ አያ አንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በሌላ ያስተላልፋሉ ብሎ ጠየቃቸው። አያ አንበሳ መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ነብር ሳር አረንጓዴ ነው ይላል፣ አያ ደግሞ አይደለም፣ ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋ ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው፣ አያ ቀድማ ታውራለችና፣ አያ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ ራሷ ጠይቃ ራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና አህያ እየፈነጠዘች ሄደች። ነብር ጠየቃ፣ አያ አንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አያ አንበሳም መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋ ሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና፣ አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና፣ አያ እየፈነጠሰች ሄደች። ነብር ጠየቃ፣ አያንበሶ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አያንበሳም መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋ ሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳወራ ተፈረደበትና፣ አያ እየፈነጠዘች ሄደች። ነብር ጠየቃ፣ አያንበሷ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አያንበሳም መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም፣ ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋር ይሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታወራለችና አህያ፣ አንበሳ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳም አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳያወራ፣ ተፈረደበትና አያ እየፈነጠሰች ሄደች። ነብር ጠየቃ፣ አያንበሷ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በሌላ ያስተላልፋሉ? ብሎ ጠየቃቸው። አያንበሳም መለሷ፣ አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማትበላውን ነብርና አህያ ይከራከራል። ነብር ሳር አረንጓዴ ነው ይላል። አህያ ደግሞ አይደለም ሰማያዊ ነው። በዚህ ክርክራቸው ይጦፍና ለፍርድ አንበሳ ጋ ሄዳሉ። አንበሳ ጉዳዩ ሲጠይቃቸው አህያ ቀድማ ታውራለች። እና አህያ አንበሳ፣ እኔ ሳር ሰማያዊ ነው እያልኩ ነው፣ ነብር ደግሞ አረንጓዴ ነው እያለ ነው። እርሶ ምን ይላሉ? ሳር ሰማያዊ አይደለም ብላ እራሷ ጠይቃ እራሷ መለሰች። አንበሳ አንቺ ያልሽው ትክክል ነሽ በማለት ለነብር ለሶስት ቀናት እንዳያወራ ተፈረደበትና አያ እየፈነጠዘች ሄደች። ነብር ጠየቃ አያንበሱ ሳር አረንጓዴ እንደሆነ እያወቁ እንዴት ፍርዱን በኔ ላይ ያስተላልፋሉ ብሎ ጠየቃቸው። አያንበሳ መለሷ። አንደኛ ነገር ከቂላቂል ሰው ጋር በመከራከርና ጊዜ በመግደል ሁለተኛ ነገር አንተ ለማት ለማትበላውን